ተጠቀሙት እንግዲህ ከስር ጀምሮ መቀባታችሁን እንዳዘናጉ ማለት ነው፣ እና ጫፍ ጫፉን ዛላውን በደብ አድርጋችሁ ማሳጅ አድርጉት። ዋና መሰረቱ ማሳጅ ነው። ዙሪያውን በደብ አድርጋችሁ ቀቡት። ከዛም በኋላ በስተ መጀመሪያ ፌስታል ታደርጋላችሁ። እንደምነግራችሁ ፌስታሉን ቀደድ ቀደድ ካደረጋችሁ በኋላ ማለት ነው። ሰላም ሰላም ውድ የተከበራችሁ የቆንጂት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት አለም ዳርቻ ብዝት ይበልላችሁ እያልኩኝ ዛሬ ደግሞ እጅግ በጣም የምትወዱት የጸጉር ማክስ አሰራር ነው ይዤላችሁ የመጣሁት ጸጉራችንን እንዴት አድርገን እንደምናክመው የማሳያችሁ ይሆናል እስከ መጨረሻ እንድትከታተሉኝ በአክብሮት እጋብዛችኋለሁ ጸጉራችሁ በተለያየ ነገር በቀለም በፈርም እየጎዳችሁት እንዴት አድርጋችሁ ጸጉራችሁን ወደ መጀመሪያ እንደምትመልሱ ነው የምነግራችሁም የማሳያችሁም አሰራር ማለት ነው። እዚህ ጋር የተወሰነ ግብዓት አሳይቻችኋለሁ። እንግዲህ እዚህ ጋር ያሳየኋችሁ ካሮት እንግዲህ እጅግ በፕሮቲን የበለጸገ ነው። እንግዲህ ድንችም እንደምታውቁ ማለት ነው። እዚህ ጋ ደግሞ ግንጅ ብላለ ግንጅብል እጅግ እጅግ በጣም አሪፍ ለፈጣን እድገት የሚጠቅመን ነው ማለት ነው። በጣም ነው የምትወዱት ውድ ቤተሰቦች ስትቀቡት እራሱ በጣም ደስ እያላችሁ የምትቀቡት ማክስ ነው። ስለዚህ ፀጉራችሁ እየተጎዳባችሁ ስብርብር ያለባችሁ ስታበጥሩት እየረገፈ ላስቸገራችሁ ሁሉ መድኃኒት ነው በሉት። ስለዚህ እንዴት ነው የምንሰራው? ይሄንን አጥበለጠን እንገናኛለን። የሁላችሁ ውዶችዬ እንደዚህ አጥበን ልጠነዋል ማለት ነው። ይህንን አጥበን ከላጥን በኋላ ሶስቱንም እንከትፋቸዋለን ማለት ነው። እጅግ በጣም ነው የምትወዱት። እንግዲህ ሴት ልጅ ውበቷ፣ ጸጉሯ ፊቷ ነው። እንግዲህ ቆዳችሁንም እንዴት እንደምትንከባከቡ እንዴት ትሪት ቤታችሁ ውስጥ እንዴት እንደምታደርጉ እያሳያችሁ ነው። ያላያችሁ ወረድ ብላችሁ እዩት ማለት ነው። የተለያዩ የጸጉር ቅባቶች፣ የጸጉር ማክሶች አሉ። እናንተ ለጸጉሯ ተሰጥቷችሁ ተስማሚ የሆነውን በማየት እንድትጠቀሙ። ለእኔ የጠቀመኝ ነው ይዤላችሁ የመጣሁት። እጅግ በጣም ጠቃሚ ማክሶች ናቸው ያሉት ማለት ነው። ይህም በዋነኝነት አንዱ ነው። በጣም ነው የምትወዱት። ስለዚህ በቤታችን ውስጥ ባለው ጸጉራችንን እንዴት አድርገን እንደምናክም እንዴት አድርገን ወደ በፊት ጸጉራችንን እንደምንመልስ፣ እንግዲህ አንዳንድ ጊዜ በተለያየ ነገር ስናይ ለማዋብ ብለን ቀለሞችን፣ ፈርሞችን እየተቀባል ጸጉራችንን ያልሆነ እንትን አድርገነዋል፣ ሰባብረነዋል፣ አበላሽተነዋል። እና ያንን ጸጉራችንን ደግሞ ለማግኘት የመጀመሪያ ጸጉራችንን የናፈቅን እንደዚህ አድርገን ማከም እንችላለን። እናም ደግሞ ጸጉራችሁ አላድግም ብሎ ግግም ላለ ጸጉር በጣም ፍቱ ነው ማለት ነው። ከፊት ደግሞ ወደ ውስጥ ለሸሸባችሁ እጅግ ጠቃሚና ወሳኝ ነው። ይሄንን አሁን ከትፌ ልጫዋለው እንደምታዩ፣ ከትፌ አሳያችኋለሁ። ይህ ሁላችሁ ውዶች እንደዚህ ከትፌ ያለው ይሄ ድንች ነው። ይሄ ካሮት ነው። እንግዲህ እንደዚህ እንደምታዩት ማለት ነው እዚህ ጋር ደግሞ የሁላችሁ ግንጅ ብሉን እንግዲህ ከድንች ጋር ስለሚመሳሰል ድንች እንዳይመስላችሁ እንዲህ ግንጅ ብሉ ነው ማለት ነው። ይሄ ድንች ነው። ልዩነት አለው ያስባለሁ፣ ይታያችኋል። እና ይህንን እንደዚህ ከከተፍ ነው በኋላ ድስታችንን ነው የምናዘጋጀው ማለት ነው። ድስታችንን እጥብ አድርገናት እናዘጋጃታለን። ከዛ በመቀጠል ወደ ድስታችን እንጨምራለን ማለት ነው። ድስታችን ውስጥ ከጨመርን በኋላ ውሃችንን የሚበቃንን ያህል የሚያበስልልንን ያህል ጭምር እናደርግበታለን። ከዛን ይሄንን ብስል እስኪል ድረስ እሳት ላይ እንጥደዋለን ማለት ነው። እንግዲህ በቤታችን ውስጥ እንደዚህ ፀጉራችንን መንከባከብ እየቻለን ሆማኔር ለምን እንለብሳለን? ፀጉራችንን አሳምረን አሲዘን ፏ ብለን በራሳችን መኩራት እንችላለን ማለት ነው። ታውቃላችሁ ማኒር ብዙዎቹን አዋርዷቸዋል፣ ውርድ እያለ ማለት ነው። በዛ ላይ ደግሞ ውጥር እያደረገ እንዴት አናተን እንደሚያም። የራስ ነገር የራስ ነው። የራሳችሁን ተንከባከቡ ሴቶችዬ። እና አብረን ነው የምንንከባከቡ፣ እኔም እየተንከባከብኩ እናንተም እየተንከባከባችሁት ማለት ነው። እንግዲህ ፀጉራችን እና በጣም ወሳኝ ነው ማለት ነው። የሴት ልጅ ውበት መለኪያዋ ነው በዛው ማለት ነው። እና እንግዲህ አሁንችንን ጥዳት አላንትን ተከተካለች አሳያቸዋለሁ። ሁላችሁ ውዶች ይህ በደንብ በስሎልናል ማለት ነው። በዚህ በመታየት መልኩ ከዛ ምን እናደርጋለን? በማሽን እንፈጫዋለን ማለት ነው። ማሽን እራሱ ከሌላችሁ እንደዚህ በደንብ አድርጋችሁ አንጠብቃችሁ ስትጨምቁት ይወጣላችኋል። ማሽን ካለ ደግሞ በማሽን መፍጨት ትችላላችሁ። እኔ ቀዝቅዞ በማሽን ተጭቼ ያሳያችኋለሁ ማለት ነው። ተቀዘቀዘ በኋላ እንደዚህ ዳም ጠፊት በሹኪያ በጨርቅ ስትጨምቁት እንትን ይሉላችኋል ማለት ነው። ይወጣላችኋል። ግን ደግሞ ማሽን ካለ በማሽን መፍጨት ይችላላችሁ። በጣም ነው የበሰለው፣ አያችሁት እንዴት እንደበሰለ ድስር ለብሎ ማለት ነው። ቀዝቅዞ ፈጫ አሳያችኋለሁ። የሁላችሁ ውዶች እንደዚህ አርጌ ፈጭቼ ጨርሸዋለሁኝ። ግንጅ ብሉ ስለነበረበት እናጠላዋለን ማለት ነው። ፀጉራችን ላይ ግንጅ ብሉ እንዳይኖር ማለት ነው። እዚህ ጋር የማጠልበትን ጨርቅ አዘጋጅቻለሁ እናንተ በማጥለያ ማጥለት ትችላላችሁ ማለት ነው። እንዴት እንደሚያምራያችሁት! በዛ ላይ ደግሞ ለፀጉራችን በጣም አሪፍ ነው፣ በጣም ከምላችሁ በላይ ማለት ነው። ይሄንን ጭምቅ አርጌ ያሳያችኋለሁ። አያችሁት፣ እንደዚህ ያደርጋችሁ። ጭምቅ በምታደርጉበት ሰዓት ፀጉራችሁ ላይ ምንም አይነት ነገር አይቀርም ማለት ነው። ዝንጅብሉ እንደዚህ አድርጋችሁ ማውጣት ትችላላችሁ። ካለበለዚያም ደግሞ የምትጨምቁበት ጨርቅ ወይም ደግሞ ማጥለያ ማይኖራችሁ ከሆነ ገና እንደበሰለ ግጅ ብሉን ማውጣት ትችላላችሁ ማለት ነው። እኔ ያው በዚህ ሰላም ጨምቆ ብዬ ነው አንድ ላይ የፈጨውት እንትን እንዳይግባችሁ፣ ፀጉራችሁ ላይ እንዳይቀርባችሁ ማለት ነው። ይኸውላችሁ በዚህ አይነት መልኩ ጭምት አድርጌዋለሁ ማለት ነው። በጣም ነው ደስ የሚለው ስትቀቡት እራሱ ማለት ነው። እና ያው ብዙ እንትን የለውን ግንጅ ብሎ ብቻ ለማውጣት ነው እንደነገርኳችሁ ነገርኳችሁ ፍሬውን ማውጣት ትችላላችሁ። እንደዚህ ጨርሻለሁ፣ አሳያለሁ የሁላችሁ ውዶች በዚህ አይነት ሁኔታ ጨምቄ ጨርሻለሁ ማለት ነው። ምንድነው የምንጨምረው? እርጎ፣ እርጎን በጣም ነው ሞርደው በጣም አሪፍ ነው። እርጎት ትጨምራላችሁ ከሌለም እንደዚሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ሁለት ማንኪያ የሚሆን እጨምራለሁ። ሁላችሁ ሁለት ማንኪያ የሚሆን ከጨመርኩ በኋላ ምንድን ነው የምጨምረው? ቅባት። ቅባት በቤት ውስጥ ያዘጋጀሁት ቅባት አለ፣ ከታች እሱን አይታችሁ መጠቀም ትችላላችሁ ማለት ነው። አዘጋጅታችሁ መጠቀም ትችላላችሁ። ከሌላችሁ ደግሞ ኮኮናት ወይል ወይም ደግሞ የወይራ ቅባት መጠቀም ትችላላችሁ ማለት ነው። ከዛን እንግዲህ ይህንን በደንብ አድርገን እናዳርሰዋለን። በደንብ ሚክስ ሚክስ እናደርጋለን። አዳርሼ ላሳያችሁ ቪዲዮ እንዳይረዝምባችሁ ማለት ነው። የሁላችሁ ውዱቲ በደንብ አድርጌ አዋ ህጀዋለሁ ማለት ነው። አያችሁ እንዴት እንደሚያምር ስትቀቡት በተለይ እንዴት ደስ እንደሚል እና በጣም በጣም ፈጣን ለውጥ ነው የምታገኙበት። እንደነገርኳችሁ ቅድም ላይ ማለት ነው። በጣም ነው የምትጠቀሙበት። ይሄንን ቢያንስ በወር ሶስት ጊዜ ብትቀቡት እጅግ በጣም አሪፍ ነው። በወር አራት ጊዜ ብትቀቡት ከዛም በበለጠ ብትጠቀሙት ፀጉራችሁ ላይ ምንም አይነት ጉዳት አያመጣም ማለት ነው። ስለዚህ ለሶስት ሰዓት፣ ለሁለት ሰዓት ከዛ በላይ አታቆዩት። ያጠቆሙን ሰላም ማለት ነው። እንደዚህ አድርጋችሁ ይህንን የመሰለ የጸጉር ማክስ ከርተናል ማለት ነው። ወደቅ፣ ይቅርታ ውዶች ይህ ማንኪያ ስትወርቅብኝ ነው እንትን ያልኩት ማለት ነው። እንግዲህ እንደዚህ ክዳን ባለው ላይ ነው ማስቀምጠው እና በጣም በጣም ነው የምትጠቀሙበት። ስትጠቀሙት እንግዲህ ከስር ጀምሮ መቀባታችን እንዳዘናጉ ማለት ነው እና ጫፍ ጫፉን ዛላውን በደብ አድርጋችሁ ማሳጅ አድርጉት። ዋና መሰረቱ ማሳጅ ነው። ዙሪያውን በደብ አድርጋችሁ ቀቡት። ከዛም በኋላ በስተመጀመሪያ ፌስታል ታደረጋላችሁ፣ እንደምነግራችሁ ፌስታሉን ቀደድ ቀደድ ካደረጋችሁ በኋላ ማለት ነው። ቀጣይ ላይ ምንድን ነው የምታደርጉት? ሻሽ ነው የምታስሩት። ፌስታሉን ግን ቀደድ ቀደድ አድርጉት ማለት ነው። ይኸውላችሁ እንግዲህ በዚህ አይነት ሁኔታ ጨርሻለሁኝ። ከዛን ክድና አድርጌ በኋላ ነው የምቀባው ማለት ነው። አሁን አይደለም። አሁን እንደዚህ አዘጋጅቼ ፍሪጅ አስቀምጬ ይቀባሉ። በቃ ቅዝቅዝ ሲላችሁ ራሱ ቂቤ በሉት እና ጸጉራችሁን ምን ጊዜም ስትታጠቡ አንድ ነገር አዘጋጅታችሁ ለጸጉራችሁ ተስማሚ የሆነ ነገር አዘጋጅታችሁ ብትታጠቡ ተመራጭ ነው ማለት ነው። ጸጉራችሁ አይሰባበርባችሁም ማለት ነው። ውድ ቤተሰቦች እንግዲህ በዚህ አይነት መሰረት ጨርሻ ያለው ከድና አድርጌ ወደ ፍሪጅ አደርጋለሁ። ሁቶች እስካሁን ድረስ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ ማለት ነው። እንግዲህ በድጋሚ ደግሞ በጠቃሚ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ በ በያለንበት አለም ዳርቻ ይጠብቀን እያልኩኝ በዚሁ ለያያችኋለሁ እጅግ አመሰግናለሁ። ባይ ባይ።